ይህ ታላቁ ሰሓቢ አራተኛው ኸሊፋ አሚሩል ሙእሚኒን ዓሊ ብኑ አቢ ጣሊብ ሳቢቂነ አወሊን የመጀመሪያዎቹ ቀዳሚዎቹ፣ ወደ ኢስላም ከተሽቀዳደሙት ገና በጨቅላ ዕድሜያቸው ብሉግ ደረጃ ሳይደርሱ ወደ ኢስላም የገቡ የተውሂድን ብርሃን የተላበሱ፣ በኢማን ውስጣቸው ያበራላቸው በአላህና በመላእክቱ ሁለተኛው ውዴታ ጫፍ የደረሱ ታላቅ ሰሓቢይ ናቸው። ዓሊ ብኑ አቢ ጣሊብ ረዲያላሁ አንሁ ማለት ማለት ነው። ገና በልጅነታቸው ነቢዩ ዓለ ሰላት ወሰላም ዘንድ ነበር ሲያድጉ የነበሩት ማለት ነው። ነቢዩ ዓለ ሰላት ወሰላም ከአጎታቸው ከአጎታቸው ልጅ ከዓባስ ጋር በመነጋገር ከአጎታቸው ከዓባስ ጋር በመነጋገር ነቢዩ ዓለ ሰላት ወሰላም ምን አደረጉ? ዓሊ ብኑ አቢ ጣሊብ አባስ አቡቃሊ ታላቅ ሰው ነበሩ። ክብር ነበራቸው፣ ለእስላም ብዙ የዋሉት ሁኔታ አለ። ከበፊቱም ጀምሮ ሸረፍ ክብር ነበራቸው። ነገር ግን ያላቸው ገንዘብ አናሳ ነበር ቤተሰቦቻቸው ነገር ግን ዱንያ ብዙም አልነበራቸውም እና ከአጎታቸው ጋር በመነጋገር ነቢዩ ለ ሰላት ወሰላም ዓሊ ብን አቢጣሊብን አጎት አባት ከእሳቸው ለመቀነስና ለማቃለል ምናሉ ብንወስድለት ብናቃለልለት ብለው ተነጋግረው ነቢዩ ለ ሰላት ወሰላም ከአቡጣሊብ ልጆች ውስጥ ዓሊ ብን አቢጣሊብን ወስደው እሳቸው ዘንድ አስጠግቶት ማሳደግ ጀመሩ። የኢስላም ብርሃን ገና በቀደደበትና ቦ በቀደደበት ሰዓት ላይ ነቢዩ ዐለይሂ ሰላቱ ወሰላም በሚስጥር ለሚተማመኑባቸው ለሚያምኗቸው ሰዎች የተውሒድን ብርሃን አላህ የገዛቸውን ታላቁን ደረጃ ከአላህ ሱብሓነሁ ወተዓላ ጋር ሰዎቹን በማስታረቅ እንደዚሁም መንገዳቸውን በማስተካከል መንገድ ላይ በሚስጥር ጥሪ ሲያደርጉ ጥሪ ከቀረበላቸው ሰዎች ውስጥ አንደኛው አሊ ማጅሪ ነበር። ለነቢዩ ዓለይሂ ሰላቱ ወሰለም ከነበረው ፍቅርና ፍላጎት ከነበረው ለሐቅ ተገዥነት ከልጅነቱ ጀምሮ በአዳምና በአክላቅ ያደገ ስለነበር ነቢዩ ዓለይሂ ሰላቱ ወሰላም ባጢል ነገር ለዱንያ ለአኼራ የሚጎዳኝ ነገር ይዘው ብኛ አይመጡም ብለው ሸሃደት ለኢስላም ተናግረው ወደ ኢስላም የገቡበት ዕድሜያቸው ገና አስር ዓመት ላይ ነበር ማለት ነው። ገና በአስር ዓመታቸው እስልምና

መቶ በሚደርሱ ከቁረይሽ አሉ ከሚባሉ ወጣቶች ተመልምለው ልዩ የሆነ ሰይፍ ተሰጥቷቸው ጎርበተ ረጅሊን ዋሒድ ልክ ከቤታቸው ሲወጡ አንዱ ከሌላው ጋር ሳይሽቀዳደ አንድ ሁለት ሶስት ተብሎ እንደሚባለው ልክ እንደ አንድ ሰው መጥተው ሊገድሏቸው በወሰኑበትና ባሰቡበት ሰዓት አላህ ሱብሓነሁ ወተዓላ ጂብሪልለኮ ዛሬ ለሌት ውጣት ብሎ ሂጅራን ያደርጉ አላህ አዘዛቸው። ቤታቸው ፈተው ከበሩት በተነጋገሩት መሰረት ማለት ነው። ነቢዩ ለ ሰላት ሰላም ውስጥ ነበሩ አ ብን ውስጥ ነበሩ። ነቢዩ ለ ሰላም ላይ ደክታ ተሸፋፍነት የምለብሰን ልብስ ተሸፋፍነት ከባድ መስዋዕትነትም ጭምር ነው። ምክንያቱም ነቢዩ ዐለይሂ ሰላቱ ወሰላም ሲወጡ ሰዎች በቀዳዳ አይተው እየተኛ ሰው አለ ነቢዩ መሐመድ አልወጡም ብለው ልክ እሳቸው ሲወጡ ሊገሏቸው ነበረ ማለት ነው። ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም ቃል ገብተውላቸው ነበረ። ምንም አይነት የምትጠላው የምትፈራው ነገር አይደርስብህም ብለቸው ነበረ። ምንም ሳይደርስባቸው በሰላም ያወጡበት ሁኔታ አለ ማለት ነው። ሓታ ከመካ ሲወጡ ነቢዩ ሰላም ሂጅራ ሲያደርጉ ሙስሊሞች የሰጧቸውን አማና እንዲያስረክቡ ኃላፊነትን ሰጡት። ለማን ነው ከተባለ ለዓሊይ ብን አቢ ጣሊብ ነበረ። ግናሎት ነቢዩ ምንም አይነት የማታለል እንቅስቃሴ አታሉ ላመነህ አካል እምነትን ታማኝነትን አሳይ ብለውታል በጣም የሚገርመው ነብዩ አለይሂ ሰላቱ ወሰለም ቀን ለመግደል እያሳደዷቸው ማታ ማታ ግን እርስ በርስ ስለማይተማመኑ ያላቸውን አማና ውድጋቸውን አምጥቶ ነብዩ አለይሂ ሰላቱ ወሰለም ዘንድ ነበረ በአማና የሚያስቀምጡት ማለት ነውና ያንን የአማና ንብረት ለባለቤቱ እንዲያደርሱ ኃላፊነቱን የሰጧቸው ለአሊ ብን አቢ ጣሊብ ራዲየላሁ ዐንሁ ነበር ማለት ነው

ነዩ ዓለይሂ ሰላቱ ወሰላም ፋጢማን በጣም ይወዷት ነበር። ስትመጣ ተነስተው ይቀበሯት ነበር። ግንባሯን ስሟት ነበር። እቅፍት ያደርጓት ነበረ። ልዩ ቦታ የሚሰጧት ነበር። ነቢዩ ዓለይሂ ሰላቱ ወሰላም በዚህ ልክ የሚሳሱላት ሴት ልጃቸውን የዳሩት ለማንኛውም ለአሊይ ብኑ አቢ ጣሊብ ረዲየላሁ ዓንሁ። አሊይ ብኑ አቢ ጣሊብ ሀብት ነበረው፣ ዝና ነበረው፣ መልክ ነበረው ብለን እንመለከት። ባረካላሁ ፊኩም። አሊይ ብኑ አቢ ጣሊብ ፋጢማ ቤታቸው ስትመጣ ቤት ውስጥ ምንም አልነበረ። እምንተኛበት መተኛ ሁሉ አልነበረንም ይላሉ። ስንተኛበት የነበረው የፍየል ቆዳ ነበረ። የፍየል ቆዳ፣ እሱን አንጥፈን ነበር ማታ ማታ እምንተኛው። ሌላ ነገር ቤታችን አልነበረም ይላሉ። ሱብሃንአላህ። ሐታ ቤት ውስጥ የሚበላ የሚጠጣው ነገር ራሳቸው የታላቁ የነብይ ልጅ ፋጢማ ነበር ስታዘጋጅ የነበረው ማለት ነው። እንደውም እጇ ላይ ወፍጮ የፈጨችበት እህል የፈጨችበት እጇ ላይ ተእፊር አድርጎባት እጇ ተላልጦና ቆስሎ ነበር። የነቢዩ ዐለይሂ ሰላቱ ወሰላም ልጅ ማለት ነው። ከዚህ ህይወት የምንማረው ትልቅ ነገር አለ። የሰው ልጅ መመዘን ያለብን ባለው ዱንያ ሳይሆን፣ ባለው እውቅና ሳይሆን የሰው ልጅ መመዘን ያለብን በው